አመሰግናለሁ። ፋኖ ይታያል ጌታቸው የአማራ ፋኖ ሕዝባዊ ሰራዊት ጎጃም ዕዝ ቃል አቀባይ ባነሳው ጥያቄ ዙሪያ መለስ በባለፈው ከሶስት ቀናት በፊት በድርጅታችን መግለጫ ለሕዝባችን ማስገንዘብ እንደሞከርነው አሁን ባለው በተለያየ ጎራ የፋኖ ኃይል አሰላለፍ ከቀኝም ከግራም የሚወረወሩ ጦሮች ሁሉም ፍላጻቸው የሚያርፉት ከትግላችን ትከሻ ላይ መሆኑን ጠንቅቀን ስለምንረዳ በድርጅታችን ላይ ስማ ጠልሸት ሲፈጸም የሐሰት ትችቶችና ወንጀላዎች ሲደረጉ በዝምታ እያለፍናቸው መተናል። ነገር ግን አሁን ባለንበት የሉላዊነት ዘመን በየቀኑ የመረጃ አውታሮች እንዳሸን መፈልፈላቸውን እንደምቹ አጋጣሚ በመውሰድ ማንም አጉራ ዘለል ዋጋ ተከፍሎበት የቆመን ድርጅት ካለበት ከፍታ አውርዶ ለመፈጥፈጥ ህዝባችንም ሙጅምብር ለመክተት ሲሞከር በልኩ መልስ መስጠት አስገዳጅ በመሆኑ አንዳንድ ሐሳቦችን ለመግለጽ እወዳለሁ። ትናንት በአማራ ላይ ጣቱን የሚቀስር ማንኛውንም ኃይል አከርካሪውን ሰብረው የሚመልሱ የቁርጥ ቀን ልጆች እንደነ ጄነራል ከፍያለው ደሴ፣ እንደነ ኮሎኔል ታደሰ እሸቴ ታግለው አታግለው ተዋግተው አዋግተው የወደቁለትን የትግል መስመር እንደ ታላቁ እስክንድር ነጋ አይነት በዓለም አቀፍ ማህበረሰብ እውቅና ያላቸው፣ በዓለም አቀፍ የሰብዓዊ መብት እና የነፃ ፕሬስ ተቋማት ከሦስት አራት ጊዜ በላይ አዋርዶችን የተሸለሙ፣ በትግል ከዚህ ቀደም ተፈትነው ያለፉ፣ አሁን ያለውን የአማራ የህልውና ትግል በውል ተረድተው የሚታገሉበትና የሚመሩትን ተቋም ለዘመናት ለተነሱበት የአማራ ትግል ትከሻቸው ሳይዝል፣ ክንዳቸው ሳይታጠፍ በሐቀኝነትና በታማኝነት እንደነ ኮረኔል ፋንታሁን ሙሀባው አይነት የጦር ጠበብቶች የሚመሩትን ጦር እንደውሃ በረጋ ስነልቦናና በማስተዋል እንደነ አርበኛ መከታው ማሞ እንደነ ኮረኔል ማነገረው የሚያታግሉበትን ሰራዊት ንብረታቸውን ልጆቻቸውን ሁለንተናዊ ማንነታቸውን ለትግሉ መስዋዕት አቅርበው እየታገሉ፣ እያታገሉ፣ እየመሩት ያለውን እንደነ አርበኛ ደረጀ በላይ አይነት እንቁ ጀግኖች የሚመሩትን ፋኖ እንደነ ረዳት ፕሮፌሰር እያሱ አባተ እንደነ ፕሮፌሰር ጌታ አስራደ የፖለቲካና አመራር ሰጪነት ታግለው የሚያታግሉበትን ድርጅት ሚኒሻ የሚባል ከሆነ እነርሱ ማን ሊባሉ ነው? መልሱን ለነሱ ትተን ብናልፈውም መልካም ነው። እነዚህ ኃይሎች ብዙ ጀግኖችን እየሰዋንበት ፊትለፊት እየተፋለም ከነሱ በበለጠና በላቀ መልኩ የጠላትን አከርካሪ እየሰበርን እየታገልንበት ያለውን ከዚህ ከፋሽስቱ ስርዓት ጋር አብረው ሊያጫፍሩን ይሞክራሉ። በዚያ በኩል ትናንት በስሙ ሲምሉ ሲገዘቱ የነበሩ ከዙፋኑ ቁንጮ ላይ ተቀምጠው አዛዥ ናዛዥ የነበሩ፣ በዚህ በኩል ደግሞ በዛ ዘመን በጨለማ እስር ቤት ውስጥ እና በግዶ ውስጥ የነበሩ ኃይሎች ማንኛው ለባዕድን ይቀርባል? ሚዛኑን ለሕዝብ ትተነው ብናልፍ መልካም ነው። በመሠረታዊነት አኩራፊ ባዴንንና አኩራፊ ኦህዴንን ወደ ስልጣን ለመመለስ የሚሮጥ በኢትዮጵያ የግዛት አንድነትና በሀገረ መንግሥቱ ቀጣይነት የእንቅፋት ድንጋዮችን የሚክብ ኃይል አስቀድሜ እንደተናገርኩት በሳት ተፈትነው ያለፉ እነዚህ ጀግኖች የሚታገሉበትን ተቋም የመተቸት ሞራልም ብቃትም የለውም። ከማንኛውም በላይ እልፍ የአማራ ጀግና ሰማዕታት ደማቸውን ያፈሰሱለት የትግል ዓላማ፣ የአማራነት የመታከያ አጀንዳ የተሰፈረና የተቆጠረ የዓለም ሕዝብም በውል የሚያውቀው ሆኖ ሳለ የጠላት አጀንዳ ተሸካሚነት አያስፈልገንም። በተለይም ደግሞ በአሁኑ ሰዓት ከማንኛውም በላይ ለነፃነት ዋጋ ሰጥቶ ነፍጥ አንስቶ ጫካ ገብቶ እየተፋለመ ያለን ኃይል አንዱ አንዱን በኃይል እጁን ጠምዝዞ ከጉልበቱ በታች ሊያስገዛበት የሚችል እሳቤ አንድ እንኳ አያራምደንም። ለኛም ለትግሉም የሚበጀው ህዝባችንም የሚፈልገው ትናንት የመጣንበትን የመጠላለፍ ጉዞ ባለበት አቁመን፣ የጥላቻ ጭንብል አውልቀን፣ ከእርስ በርስ መጠፋፋት ወጥተን መጀመሪያ በተነሳንበት ዓላማ ላይ ተሰባስበን ቁመን በተባበረ ክንድ በተባበረ ኃይል የጦር፣ የዲፕሎማሲ፣ የፖለቲካ አቅማችንን በማሳደግ ይሄን ፋሽስታዊ ስርዓት ገፍትረን ጥለን የአማራ ጥያቄዎችን እልባት አግኝተው የአማራ ሕዝብ ከማንኛውም የኢትዮጵያ ወንድሞች ጋር በሰላም የሚኖርበትን ትግል መደምደም አለብን እንጂ ይህ መጠላለፍ፣ ይህ በአንዱ ላይ አንዱ በአንዱ ቀስት መወራወር ትግሉንም ይጎዳል። አሁን ላለው የትግል መጥ ላለው ሁኔታም አይመጥንም። በሌላ በኩል አስቀድመህ እንደጠየከኝ በጎጃም ቀጠና የአማራ ፋኖ ሕዝባዊ ድርጅት ጎጃም ዕዝ በአሁኑ ሰዓት በአይን ጥቅሽ ጥቅሻ በተናበበ ኮማንድ ጤናማ በሆነ እዝና ሰንሰለት ትግሎችን እየገመገም እቅዶችን እየዋጣን በአጠቃላይ በአጭር ጊዜ በቀጠነው የተሻለ አቅም ለመፍጠርና አሰላለፋችንን ለማሳደግ ጥላትንም ለመፋለም ከማንኛውም በላይ በተሻለ ዝግጅት ላይ እንገኛለን ማለት ነው። አመሰግናለሁ። እንግዲህ እንደ አጠቃላይ በርከት ያሉ ፖለቲካዊና ወቅታዊ ሁኔታዎችን ተንተና አድርገውልናል። አጠቃላይ ከዚህ ከትግሉ አኳያ ካለው የርስ በርስ ፍጥጫ አንጻር በተለይም እንግዲህ አንዱ አንዱን አሸንፎ ለመውጣት ያው የሀሳብ ልዩነቶች አሉ። የሀሳብ ልዩነቶች አንድ ቢሆኑ መልካም ነበር፣ እንደ አማራ አንድ ቡድን ቢኖር አሪፍ ነበር። ነገር ግን ይህ መሆን አልቻለም። እንደ እስኪ እንደ አጠቃላይ አንድ ሳይሆን ውስጥ በተለያየ መንገድ በተለያየ አደረጃጀት ውስጥ ሆኖ ዋናው ጥላት ላይ ማተኮር ላይ መስራት አይቻልም ወይ? ይህንንስ እያበላሸ ያለው ማን ነው የሚሉትን ገልጸህ አጠቃላይ መልእክቶችን አጠራር ጋር አስተላልፈህ ብንሰነባበር፣ በድጋሚ አመሰግናለሁ። ተስሽ እንደተናገርከው የመጀመሪያውና ዋናው የአማራ ህዝብ ከተነሳበት እና አሁን ከደረሰበት የሕልውና አደጋ አንጻር በአንድ ቁመን አማራ ለተከታታይ አምሳ አመታት በአማራ እሳቤ በአማራ ስነ ልቦና በአማራ የአስተሳሰብና የስልጣኔ ደረጃ በአማራነት ውሃ ልክ የተቋቋመ የአማራ ድርጅት ባለመኖሩ ህዝባችን አሁን ለደረሰበት የህልውና አዳጋ ከፍተኛ ሚና ተጫውቷል ማለት ነው። ስለዚህ ከዚህ አንፃር የትግላችን መጀመሪያና መነሻ የሚሆነው አንድ ተቋም በአንድነት ተሰባስበን አንድ ተቋምን ማስቀጠል ነው የሚሆነው። ነገር ግን አንዳንድ ሁኔታዎች የማይፈጥሩ ከሆነ እንኳን ያለን አማራጭ ሁለት ነው። አንደኛው አሁን የተናገርኩት በአንድነት መቆም ነው። ሁለተኛው አማራጭ ደግሞ ንግግሮችን፣ ውይይቶችን ለነገ ትተን የሐሳብ ልዩነታችንን አክብረን መጀመሪያ የመቀመጫ እንዳለች ዝንጀሮ መጀመሪያ ይህንን ስርዓት ገፍትረን ጥለን ነገ በንግግር በተሻለ ሐሳብ አሳታፊነት ወደ አንድ መንጣት ስለምንችል እዚያ ላይ ማተኮር አለብን ብዬ አመሰግናለሁ። ሌላ ማስተላለፍ የምፈልገው መልእክት በተለይ በዚህ በሚዲያ ሴክተሩ ብዙ አክቲቪስቶች ብዙ ጋዜጠኞች ትግሉን በሚመጥን ልኩ ወደፊት ለማስኬድ ወደፊት ለማስፈንጠር ክፍተቶችን ለመሙላት የመታገያ አቅጣጫዎችን ለማስቀመጥ ጉልበታቸውንም እውቀታቸውንም ጊዜያቸውንም ሰጥተው ሌት ተቀን የሚደክሙ አሉ። በአንጻሩ ደግሞ በዚህ ትግል ልዩነትን የእርስ በእርስ መጠፋፋትን መጣፋፋትን እሾህ ሚካላ በመዝራት በእርስ በርስ መጠፋፋት በወንድሞቻችን ደም የበቀለን የመከራ አዝመራ ዳቦ ለማግኘት እንጀራ ለመቁረስ ብዙ የሚጣጣሩና ብዙ አይነት መንገዶች ይከዳል። ይህ ደግሞ ለሕይወታችን ሰላም ለሕልናችንም እረፍት የሚሰጥ አይደለም። ነገ ታጋዩ ወደ አንድ ሲመጣ የአማራ ሕዝብ በውል ሲረዳቸው እንደ መርገም ጨርቅ ታሪካቸው የተጠላና የተወገዘ ስለሚሆን ይህንን አስበው አንድነቶች ላይ በመስበክ ስለ አንድነቶች በማስተማር ውይይቶችን በማንጣት የተሻለ ሚና ሊጫወቱ ይገባቸዋል። በተለይ በዚህ በአማራው ኢሊት ደግሞ በአገር ውስጥ ያሉ የአማራ ኢሊቶች በአሁኑ ሰዓት በአንድ በኩል በስርዓቱ ጋር በመጣበቅ በሌላ በኩል ደግሞ በፍርሃት በዝምታ ያሉበት ሁኔታ ስላለ፣ በተለይ ደግሞ የአማራ ምሁር በውጭ ከፍተኛ የሆነ ምሁር ስላለ እንደሚታወቀው ከዚህ ቀደም በተናጥልም በቡድንም የሚደክሙ የሚወጡ አሉ። ግን ከዛ በበለጠ በተደራጀ ኃይል አገር ውስጥ ላለው መሬት ላይ የሚታገለውን ኃይል ተጽዕኖ በመፍጠር ግራና ቀኝ ያሉ ልዩነቶችን በማጣበቅ ወደ አንድ እንዲመጣና ትብሉ እንዲስተካከል ከመቼውም ጊዜ በላይ መስራት አለባቸው የሚል ሀሳብ አለኝ። አመሰግናለሁ።